ሃይማኖታዊ ማህበራዊና ሕጋዊ መሰረት የሌላቸውን ይልቁንም ለበርካታ የጤና ችግር የሚዳርጉትን ያለእድሜ ጋብቻና የሴት ልጅ ግርዛትን በጋራ መከላከል ይገባል ሲሉ የተለያዩ ቤተ እምነት አባቶች ተናገሩ። የኢትዮጵያ ሃይማኖት ተቋማት ጉባኤ እነዚህን ጎጂ ልማዳዊ ድርጊቶችን ለመከላከል በሚያስችሉ ጉዳዮች ላይ ከባለድርሻ አካላት ጋር የውይይት መድረክ አዘጋጅተዋል። ባልደረባችን አዲሱ ዳዊት ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። አዲሱ እንደምን ውልሃል። በጉባኤው ላይ የተነሱ ዋና ዋና ሀሳቦችን ማድረስ ትችላለ? እሺ አመሰግናለሁ ሀና፣ ተመልካቾችም እንደምንውላችኋል። እንግዲህ ዛሬው የውይይት መድረክ በዋናነት የሚያተኩረው የሴት ልጅ ግርዛትና ያለዕድሜ ጋብቻን ለማስቀረት ከባለድርሻ አካላት ምን ይጠበቃል? በሚለው ላይ ነው ውይይት እየተደረገ ያለው ማለት ነው። እንግዲህ የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው የሴት ልጅ ንጽህናን ለመጠበቅ እንዲሁም ደግሞ ሴት ልጅ ትዳር እንድታገኝ በሚል የተሳሳተ አመለካከት የሴት ልጅ ግርዛት በሰላሳ የአፍሪካ ሀገራት እንዲሁም ደግሞ በኤሺያና በደቡብ አሜሪካ ሀገራት በስፋት እንደሚካሄድ መረጃ ያመለክታል ማለት ነው። ነገር ግን የሴት ልጅ ግርዛት ከሚያስገኘው ጥቅም ይልቅ ጉዳቱ የበዛ ለተለያየ አእምሮዊና ስነልቦናዊ ችግር፣ የጤናም ችግር የሚዳርግ መሆኑን ማየት ይቻላል። እንግዲህ በልጅነት የተገረዙ ሴት ህጻናት በተለይ ደግሞ በግርዛት ወቅት ለከፍተኛ የሆነ ህመም፣ ለደም መፍሰስ እንዲሁም ደግሞ ሲያድጉ ለፊስቱላና ለመሳሰሉ የጤና ችግሮች ይዳረጋሉ። በዚህም ከፍ ሲልም ለሞት የሚዳርጉበት አጋጣሚ እስከ መፈጠር ይደርሳል ማለት ነው። በተጨማሪም ያለ እድሜ ጋብቻ ብቻ እንደዚሁ ሌላኛው ጎጂ ልማዳዊ ድርጊት ነው። ይህ ጎጂ ልማዳዊ ድርጊት እንግዲህ በተለይ ኢትዮጵያን ጨምሮ በተለያዩ አፍሪካ ሀገራት በስፋት የሚከወን ነው። ይህም ደግሞ ከፍተኛ የሆነ ሰብአዊ ጉዳት ላይ የሚደርስ በደል መሆኑ ይገለጻል ማለት ነው። እንግዲህ እነዚህ ችግሮች ለመቀነስ ወይም ለመከላከል በመንግስት ደረጃ የህግ ማዕቀፍ ወጦ የሴት ልጅ ግርዛትንና ያለድሜ ጋብቻን ማስቀረት የሚያስችሉ የህግ ድንጋጌዎች ቢወጡም ነገር ግን እነዚህን ድንጋጌዎች በመጣስ አልፎ አልፎ የሴት ልጅ ግርዛት እንዲሁም ደግሞ ያለድሜ ጋብቻን ለመከወን ሙከራዎች ሲደረጉ ይስተዋላል ማለት ነው። እንግዲህ ይህን ህግ ወይም ህግጋቱን ለማስከበር እንዲሁም ደግሞ አጠቃላይ የሴት ልጅ ግርዛትንና ያለድሜ ጋብቻን ተከትሎ የሚመጡ ስነ ልቦናዊና አእምሯዊ የጤና ችግሮችን ለመቀነስ ከመንግስት ባሻገር የተለያዩ ሃይማኖት ተቋማት እንዲሁም ደግሞ ግብረስናዊ ድርጅቶች ርብርብ እያደረጉ ነው የሚገኙት ማለት ነው። እንግዲህ በዛሬው እለት እየተካሄደ ያለው ዋናው የውይይት መድረክም የሃይማኖት ተቋማት በተለይ ደግሞ እነዚህ ጎጂ ልማዳዊ ድርጅቶችን ለመከላከል ምንድን ነው የሚጠበቅባቸው፣ ማህበረሰቡ ዘንድ ደርሰው የግንዛቤ ለውጥ እንዲመጣ ምን ማድረግ አለባቸው በሚለው ዙሪያ ላይ ነው ውይይት እየተካሄደ የሚገኘው ማለት ነው። እንግዲህ በውይይት መድረኩ ላይ ከሰባት ቤተ እምነቶች የተውጣጡ የሃይማኖት አባቶች እንዲሁም ደግሞ ከክልሉ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ የተወከሉ ባለሙያዎችና ኃላፊዎች የተካፈሉ ነው የሚገኙት ማለት ነው። እንግዲህ የሴት ልጅ ግርዛት እንዲሁም ደግሞ ያለ እድሜ ጋብቻ መጽሐፍ ቅዱሳዊ ወይም ደግሞ የቁራን ህግ የማይፈቅደው ሃይማኖታዊ ትዕዛዝ ውጪ የሆኑ ጎጂ ልማዳዊ ድርጊቶች ናቸው። ስለዚህ እነዚህን ድርጊቶች ለመከላከል ሁሉም ጥረት እንዲያደርግ ነው ሀሳብ ያነሱት። ለአብነትም ያለ እድሜ ጋብቻ አንስተን ስናይ እንደ ሃይማኖት አባቶች ይገለጻ ማለት ነው ሁሉም የሰው ልጅ ነጻ ፍቃድ ተሰጥቶታል በፈጣሪ ዘንድ። ነገር ግን አንድን ሴት ህፃን ያለ እድሜዋ ጋብቻ ወደ ጋብቻ በምናስገባበት ሰዓት ያለ ፍቃዷ ወደ ተከበረው ትዳር ያስገባናት ነው። ይሄ ደግሞ ሃይማኖታዊ መሰረት የሌለው መሆኑን አንስተዋል። የልጅነት የሴት ልጅ ግርዛትንም በተመሳሳይ እንደዚሁ ሃይማኖታዊ መሰረት የሌለው መሆኑን አንስተዋል ማለት ነው። እንግዲህ በምሽት የዜና ሰዓት ወጃችን ደግሞ እነዚህንና ተጨማሪ መረጃዎች እናጠቃለን የምናደርስ ይሆናል። አዲሱ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁን።